ሰራቸው ተ መሬቱን ስታነጥፍ መሬቷን እንኳን የሚሰራላት ልጅ ጠፍቶ የላትም ነበር። ሴትዮዋ እኮ የላትም የላት ብ ልጆችሽን ራፈሽ ማታስቀምጪ ትረገጫለሽ። አንቺ እራሱ ገና ብዙ እንዳረፋለን፣ አሁን እረፍ ብለሽ ከዛ ከማድቤት ካጎትሽ ማድቤት ወታሽ ከወንድምሽ ማድቤት ወጥተሽ ልጅ በሰራችልሽ ላይ ሶፋ አልጋ ላይ ተኚ። ፋኒና ሳምሪ መለየት ከተሰማ ሳምንት ተቆርጥረው ወራትም አልፈው ወደ ሁለት ወር እየተሸጋገረ ይገኛል። ከዚህ ጉዳይ ጋር ተያይዞ ብዙዎች ሀሳብ፣ አስተያየት እየሰጡበት ይገኛል። ለመለየታቸው የተለያዩ ምክንያት ሀሳቦች ሲቀመጡ ነበር። በዋነኝነት ሳምሪም እናቷም ጂጂኪያ ደጋግመው የሚናገሩት እሷ የኖረችው ለእነሱ ቤተሰቦች፣ ለፋኒ ቤተሰቦች ነው ሳምሪን ተጠቅመውባታል እያለች እናቷ ጂጂኪያ ብዙ ነገር ስትናገር ነበር። ከሰሞኑ ደግሞ እንዳዲስ የፋ ፋኒ እናት እየተናገረች ይገኛል። ይህንን እንደ አዲስ እንድትናገራት ስላደረጋት ወሳኝ ነጥቦች እንዲሁም የፋኒ እናት ከሰሞኑ ስለሚወራባቸው፣ በተለይ ደግሞ ሳምሪ ብዙ ነገር የእሳቸውን ቤት አሰርታለች፣ ሳምሪ ለቤተሰቦቹ ኖራለች፣ የፋኑኤል እናት ቤት ያማረው በሳምሪ እና በፋኒ ነው እየተባሉ ስለሚወሩት ወሳኝ ነጥቦችም ያስተላለፉትን መልእክት በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳ አዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ፋኒና ሳምሪ እንግዲህ ከተለያዩ አሁን ላይ ቆየት እያለ ነው። በዛም በዚህም በኩል የተለያዩ ሀሳብ አስተያየቶች እየተሰጡ ይገኛሉ። በፋኒ በኩል ወንድሙ ዳኒ አብሮ በመሆን ስለነበሩበት የፍቅር ጊዜ ስለሚወሩት የተለያዩ ነገሮች መልስምት ይሰጣል። በዚህ በኩል ደግሞ ሳምሪ ከእናቷ ጂጂ ኪያ ጋር በመሆን የተለያዩ ነገሮች ለሰዎችን ለነፋኒም ለቤተሰቦቹም ብዙ ነገር እየተናገሩ ይገኛሉ። እንግዲህ ከሰሞኑ ደግሞ የፋኒን እናት በተመለከተ የሳምሪ እናት ጂጂ ኪያ ብዙ ነገር እየተናገረች ይገኛል። ይኸውም ምንድነው ብዙ ነገሮች ሲመላለሱ ነበር። ለዛ ምልክት እንዲሆን ሳምሪ ከሰሞኑ የፋኒን እናት ቤት ስታሰራ የነበረበትን ቪዲዮ በራሷ ዩቲዩብ ቻናል እንደ አዲስ ለቀው ነበር። እዩ ተመልከቱ፣ መሬቱን ሳስተካክል እዩት፣ ግርግዳውን እንዴት አድርጌ ስቀባላቸው እንደነበረ እዩት፣ ቤቱን እንዴት አድርጌ በጉልበቴም በገንዘቤም ባለኝ ነገር ሁሉ የፋኒን እናት ቤት ለማሳመር ስጥር እንደነበረ ተመልከቱ፣ ዛሬታችሁን ፍረዱ በማለት ጭምር ነው የድሮ ቪዲዮቹን እንደ አዲስ ስትለቅ የነበረው። ሳምሪ እንደዚህ እንድታረግ የድሮ ቪዲዮቹ እንደ አዲስ እንድታወጣ ያረጋት ዋነኛ ነጥብ ምንድን ነው? ፋኒና ሳምሪ እንግዲህ ተጣልተው በነበረበት ወቅት ላይ ሳምሪም ጂጂክያም ብዙ ነገር ፋኒን ሲናገሩት ነበር እንደምናስታውሰው። ከሚናገሩት አበይት ነጥቦች ደግሞ ለእናቱ ቤት አሰርቷል፣ ብዙ ነገር በሳምሪም ተጠቅሟል እያለች ጂጂክያ ስትናገረው ነበር ይህንን አስመልክቶ ፋኒ ምንድን ያለው ለእናቴ ቤት አልተገነባም እሷ እጣ ደረሳት ከዛ ያንን እጣ ካገኘች በኋላ ፊኒሽንግ ስራዎቹንም ጀምራ ነበረ እኛ ወደ መጨረሱ እንዲሁም ፊኒሽንግ ስራውን የሰራንላት ከዛ ባለፈ ደግሞ የተለያዩ እቃ የቤት እቃዎች አዳዲስ የቤት እቃዎች ሶፋም አልጋም ደግሞ የተለያዩ ድርጅቶች ነው ማስታወቂያ እየሰራንላቸው ስፖንሰር እያረጉ የቤት እቃ ያሟሉት ከዛ ባለፈ ደግሞ ያንን የዩቲዩብ ቪዲዮ ለቀን ለእናታችን ቤት አሳደስን ለእናታችን ቤት ገዛ ይገዛም ብለን ዩቲዩብ ላይ ሰርተን ብዙ ሺ ሰውም ተመልክቶ ብዙ ብርም አግኝተናል። ያወጣናቸውን ጥቃቅን የፊኒሽንግ ወጪዎች ራሱ በዛ ቪዲዮ በዛ ዩቲዩብ ስራ አማካኝነት ሁሉ አግኝተናል። ስለዚህ ለእናቴ ቤት አሰርተሃል፣ በሳምሪ ተጠቅመሃል እየተባለ የሚወራው ሁሉ ውሸት ነው፣ እናቴም ለራሷ አታንስም ነበር በማለት ጭምር ነው ስለ ቤተሰቡ ጠበቃ በመሆን ፋኒ ይህንን መልእክቱን ያስተላለፈው። ታዲያ እንግዲህ እነዚህን ነገሮች በመስማት ነው እንደ አዲስ ሳምሪ የድሮ ቪዲዮዎቹን ይሄ የሚባለው ነገር ሁሉ ውሸት ነው ዛ ቤት ላይ ሶፋ የተለያዩ ነገሮች ብቻ አልነበሩም፣ በጉልበቴ ሳይቀር ስረዳ ነበር እያለች ነው። በጉልበቷ የተለያዩ ነገሮችን ስታረግ የነበሩትን ቪዲዮዎች ያወጣቻቸው። ታዲያ እነዚህ ቪዲዮዎች ከተለቀቁ በኋላ የሳምሪና ጂጂ ኪያ በድጋሜ የፋኒን እናት በጣም ባይለኛው ስትናገር ነበረ። አይተሽ የማታውቂውን ቤት አየሽ እያለች የማይገቡ ቃላቶችን በመጨመር በጣም ብዙ ነገር ስትናገር ነበረ። በቪዲዮ መግቢያ ጨረፍታውን አሰምቻችኋለሁ። አንዳንድ ሚዲያ ላይ የማይመጥኑ ትንሽ የቤተሰብን ክብር ዝቅ ያደርጋሉን ብዬ አሰብኳቸው። ሌሎች እርግማን የሚመስሉ ነገሮችም አሉ በዚህ ቪዲዮ ላይ አላካተትኳቸውም። ግን በጠቅላላው ግን በጣም በጣም ጂጂ ኪያ የፋኒን እናት ስትናገር ነበር። ልጆችሽን ካላሳረፍሽ አለቅሽም እያለች በማለት ጭምር በድጋሜም እንግዲህ የፋኒ እናት ላይ ስትዝት ተመልክተናል ማለት ነው። እንደዚህ አሁን ያሉት ነገሮች በጣም በጣም ከባድ ናቸው። ለየት አንድ ነገር ነው። ከተለያዩ በኋላ ግን አንዱ አንዱን ቤተሰብ እንደዚህ እየተናገረ በተለይ ሚዲያ ላይ እየወጣ ገዛ ሚዲያ የማይጠፋ ነገር እየቀረ ምን አይነት የቤተሰብ ግብረሰባዊ ግንኙነት እንደሚፈጠር ለማሰብ ትንሽ ይከብዳል። ብዙዎችም ወደፊት እነዚህ ልጆች ሊስማሙ ይችላል፣ ግን ሚዲያ ላይ ወጥተው አንዱ የአንዱ ቤተሰብ የሚናገረው ነገር እንዴት ነው እንደ ችላ የሚታየው? ይሄ ነገር እኮ ሁሌም የሚያስከፋ፣ ሁሌም ትዝ የሚል ነገር ነው የሚሆነው። ለምንድን ነው በእንደዚህ አይነት መልኩ ውስጥ የሚሰዳደቡት? እያሉ ብዙዎች እየተናገሯቸው ይገኛል። በጠቅላላው ግን ጂጂ ኪያ እየተናገረች ያለችው ሳምሪ ነበረች፣ ለእሱም ቤተሰብ በተለይ ለእናቱም ቀን ያወጣችው ከምትኖርበት ከደሳሳ ጎጆ አውጥታም ምን የመሰለ ቤት ውስጥ ያስገባችሁ ልጄ ነች ደጋግማ እየተናገረች እንደ አዲስም እናትየውን እየተቸች ከዛም አለፍ ተረፍ ሲል ልጆቿን እንድታስጠነቅቅም ስትዝት ነበረ። አለበለዚያ ግን ቀጣይ በአንቺም አልቀርም አንቺን ሁሉ እናገራለሁ እያለች የተለያዩ ዛቻዎች ነው እንግዲህ ጂጂክያ ስትናገር የተመለከት ነው ማለት ነው። ጠቅለል ባለ መልኩ እንግዲህ የፋኒ እናት ስለሚወሩት በተለያዩ ጊዜያቶች ደግሞ እየተነሱ አስር የስማቸው ስለሚነሳበት ስለዚህ ቪዲዮ ጠቅለል ባለመልኩ ቀደም ብለው መልስን ሰጥተው ነበረ። ይሄ ቤት የተረከቡት በእጣ የኮንዶሚኒየም እጣ እንደሆነ ገልጸው ተናግረዋል። የተለያዩ ስራዎችን እስከ ቻክ ድረስ በተቻላቸው መጠን ፊኒሽንጉን እየሰሩት ነበር፣ ቀስ እያሉም እየሄዱበት ነበር። ይሁን እንጂ ፋኒና ሳምሪ ወደ ኢትዮጵያ ለረፍት በመጡበት ቅጽበት ግን ይህንን ቤት ይመለከታሉ። በራሳቸውን ፍቃድ የውስጡ ኢንትሪየር ዲዛይኑን ለማሳመር ይነጋገራሉ። የተለያዩ ስራዎችም በመካከል እነሱ በማስታወቂያም ሁሉ በዛ ስራ እንዳገኙበት ፋኒን በወቅቱ ተናግሯል። ሳምሪም የተለያዩ ነገሮችን ስታስረዳ ነበር። ታዲያ እንግዲህ እናትየው ያሉት ምንድነው አብዛኛው የቤቱ ደረጃ ያለቀው በራሳቸው ገንዘብ እንደሆነ ገልጸው ተናግረዋል። በወቅቱም ይህን አስረድተዋል ማለት ነው። ከዛ በኋላ ግን የተለያዩ ነገሮቹን በመረከብ ፊኒሽንግ ስራዎቹን ፋኒና ሳምሪ እንዳሳመሩት እንዲሁም የተለያዩ የቤት እቃዎች በአዳዲስ መልክ ደግሞ እንዲገቡ የሆኑት የተለያዩ ድርጅቶች ምርታቸውን ለማስተዋወቅ ሲሉ ከፋኒና ሳምሪ ጋር አግሪመንት ፈጽመው ለእናታቸው የተለያዩ የቤት እቃዎች በማስገባት ምርትና አገልግሎታቸውንም ሲያስተዋውቁ ነበር ማለት ነው። በአጠቃላይ ስላሉት ሁኔታዎች የወጡት ነገር ይሄ ነው። እናም ያው የፋኒናትም ደጋ ደጋግመው ከዚህ በፊት የተናገሩት በዕጣ ያገኙት ቤት እንደሆነ እና የሆነ ያህል ድረስ ራሳቸውም እንዳስኬዱት ራሳቸው በአንደበታቸው ገልጸው ተናግረዋል። የፋኒ እናት እንግዲህ በወቅቱ ይህም ቤት ሲያሳድሰው ሲያስገቧቸው ትልቅ ምርቃት መርቀው ነበረ። ፋኒም ሳምሪም ኑሩልኝ፣ እዚህ ቤት የተሳተፋችሁ ሌሎች ልጆቼም ኑሩልኝ፣ ፈጣሪ አይለየን፣ ጤናችሁን ይስጥልኝ እያሉ ትልቅ የእናትነት ምርቃታቸውን ሲመርቁ ነበር። ዛሬ እንግዲህ ነገሮች ተገለባብጠው እንደዚህ ሆነው ፋኒና ሳምሪ መለያየታቸውን ሲሰሙ ከዛ አልፎ ተርፎ ደግሞ የራሳቸው ስጦታ ተብሎ የተደረገ ነገር እንደ አዲስ ሚዲያ ወጥቶ በእንደዚህ አይነት ደረጃ ስማቸው ሲነሳ እንዲሁም ቤት እንዳገኙ በፊት ምንም ከማይኖሩበት ቤት ወጥቶ አሁን የተሻለ ኑሮ እየኖሩ በሳምሪ ብቻ እንደነበር እና ብዙ ነገር በቃ ተጠቅመው ያችን ልጅ እንደተዋት አይነት ነገር እየተደረገ ስማቸው ሲነሳ ትንሽ እንደሚከፋቸው የታወቀ ነው። ይህ እንደዚህ አይነት ቪዲዮዎች የተለያዩ የሚለቀቁትን ነገሮች በእያንዳንዱ እንደማያዩ ከዚህ በፊትም መረጃዎቹ ሲወጡ ነበረ። ይሁን እንጂ የሰፈር ሰዎች የተለያዩ ቪዲዮዎች ሲያዩ ለፋኒ ናት እየወሰዱ እንደሚያሳዩቸው ልጆቻቸው መረጃውን ሲናገሩ ነበር። በሚያዩት ነገርም እንደሚያዝኑና እንደሚከፉን ጭምር መልእክታቸው ተሰምቶ ነበር ማለት ነው። ጠቅለል ባለመልኩ እንግዲህ የፋኒና ሳምሪን ጉዳይ በተመለከተ የፋኒና ምንም አይነት ነገር ሚዲያ ወጥተው የተናገሩት ነገር የለም። በአጠቃላዩ ግን ስላሉበት ነገር ስለ ልጃቸውም ሁኔታ እጅግ እንዳዘኑ ነው መረጃዎቹ የተሰማው ማለት ነው። አሁንም ቢሆን ብዙዎች እየጠየቁ የሚገኘው ነገ መስማማታችሁ ሊመጣ ይችላል። ልጅ ወልዳችኋል፣ የምትስማሙበት ጊዜም ሊኖር ይችላል። እባካችሁ የማይገቡ ነገሮች ግን በመነጋገር ቤተሰብ ላይ ቂም የሚያስይዝ የሚያሳፍር ነገር ላለማድረግ ሞክሩ እያሉ ነው። ብዙ ሰው ሀሳብ አስተያየት የሰጠው ማለት ነው። ጠቅላይ ባለመልኩ እንግዲህ ይዘንላችሁ የመጣ ነው መረጃ ከሰሞኑ ወዲያው ዲ ሲሉ ከቆዩት ጉዳዮች መካከል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም